አልቀጣም አልቀጣም። ሌላ ቅጣሽ። ምርጫ ስጠኝ፣ ምርጫ ስጠኝ፣ ምርጫ ስጠኝ። ኦ እንደዚህ እንዳወራው ታውሪዋለሽ። አሁን እሱ ስራ ላይ ነው። ካነሳ ሞክርለት አለው ማእ ካነሳ ሞክርለታለሁ ስራ

አብሴር ካለ አንዳንድ መንገድ ላይ ቢሆን ምን ላይ ምን? አንተ ደስ ብሎኛል። እና ምን ሬስቶራንት ነው ብለ የገባው አንተ? ብላ ሬስቶራንት ምን ነው? ቴሳ ነው አዲስ ሬስቶራንት ይባላል። ምን አዲስ ሬስቶራንት ሌላ አካባቢ ሳ ሉጋኖ አኩቴሊ ለጋህ ከለጋሩ አጠገብ ነው። የሜዱ ቻንስ ካለ ሄድና ጎብኘው፣ ቀመሰው። አሪፍ ቡሌ ይሰራል። እንደ እኔ የምልህ ሰው እኮ ቫኬሽን ሲሆን እኮ ማለት ነው የሚሄደው እኮ እዛ ነው። በቃ አሪፍ ቦታ ሞስት አሪፍ ቦታ ያለው እዛ ነው። አሪፍ ለቫኬሽን የሚሆን የሚጎበኝ ምናምን ነገር ያለው እዛ ነው። ኖርማሊያ አንተ እንደ እስካሁን እንዳልሄድክ እኔ አልገባኝም። አብዛኛው ሰው የሚሄደው ነው። ኖርማሊ ሄደህ አታውቅም? ምንድነው ስታካርገ ነበር? ኦኬ እና ሄጃ አለቅ ነው ያልክኝ ያለው ሶሎተር እንዴ ነው ነው? ሶሎተር ናለ እቺ ከአጠገባችን ያለች የሆነች ሀገር አለች። ምን ትንሽ ሀገር ምን ከስዊዝ ደንበር ወይ በጣም ሉክዘምበርግ ልትል ነው። ሉክዘምበርግ ኖ ሴፓ ሉክዘምበርግ ኖ ፐንስ ፓ ሊሽተንቴስም ምትባል ሉክዘምበርግ አላለም። ዳኒ ዳኒ እንዴት ነህ? ሀገር ነው ማናልከ አንተ? የእኛ ስዊስ ፍራንክ የምጠቀመው እና ምን ሌላ ሀገር ነው ወይስ ካንቶን ነው እየጠራልኝ ያለው? ሌላ ሀገር ነው ነው? ሰምቼ አላቅም። የት ነው እሱ ማን አልከው አገሩ? እነሱይ አረ ሲሆን ይላሉ በእናት ሲሆን እኮ ካርቶን ነው። በጌታ ሲሆን አላሉ። እስቲ ቆይ አንዴ አንዴ እስክሪን ሾት አድርገው። ይሄ በጣም አዲስ እንትን ነው ኢንፎርም ዶች ካንቶን ነው። አለአስአስአስለ ፒሳያ ዶች ካንቶን ነው። አረ ምን እንደሚያወራ በጣም አሪፍ ሀገር ነው። ምን ሮማኒያ የሚወራበት ሮማኒሽ መሰለኝ ካልተሳሳት የኛ ብር ነው የምጥቅመው ኖርማ ሮማኒሽሮማኒሽ እኮ ትንሽ እንትን ነው የሚወራው። ማን ነው በጣም ትንሽ ሰው ነው የሚያወራው። ትንሽ ፖፑሌሽን ነው ግን የሱስ ፓርት ነው ነው። ይሄን ከአንተ መስማቴ ነው ማለት አሁን ያልከኝን ሀገር እንደ ሀገር እራሱ አንችላ ፍራንክ የምትጠቀም እ አሁን ከአንተ ሰማሁ። እኔ ብቻ ነኝ ወይ እናንተ? በቃ እሺ ልምጣ፣ ከእንደገና ጠብቀኝ፣ ጠይቃለሁ። አይታይ በዙ አሪፍ ሀገር ነች። በጣም ላይ ትፈልጋለሁ ሀገሪቱ በጣም ከምር አሪፍ ሀገር ነች። በጣም

ዛ ሌክተንሽታይን ነው የሚባለው፣ ዶሽ ነው የሚያወሩት። እኔ እዛው ነኝ አጠገብ ነኝ፣ ከሱ አምስት ደቂቃ ነው። እኔም ስዊዘርላንድ ነው ያለውት ግን እዛው አጠገብ ነኝ፣ አምስት ደቂቃ ነው ከሱ። በጣም ማየት የምፈልገው ሀገር ሲኖር እሱ ማርያም ነው። በጣም በጣም ደስ የሚል ሀገር ነው። ብዙ እኮ አለ፣ የኢትዮጵያ ታሪክ ራሱ ኃይለ ስላሴ ምናምን አለ ጉግል ላይ ሰርች ያደርግ ነበር፣ እና የግል አውሮፕላን የላቸውም ምናምን በቡርም የላቸው መስለኛ፣ ምን ፖሊስ ራሱ የላቸውም፣ ፖሊስ ወታደር የላቸውም። በስዊዝ ነው የሚጠቀሙት ላይክ፣ በራቸው ራሱ እንደ ስዊዝ ነው የሚጠቀሙት። አላከችን እኮ ግን ገብታለች